ባሕር ዳር ከተማ በከፍተኛ የልማት እንቅስቃሴ ውስጥ መሆኗን ማየት ችለናል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። የኢኖቬሽንና ቴክኖሎጂ ሚኒስቴር የስራ ኃላፊዎች በባሕር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ጌታቸው ገደፋው ተጨማሪ አለው። በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የተመራ ልዑክ በባሕር ዳር ከተማ እየተሰሩ ያሉ የልማት ተግባራትን ተመልክቷል። ባሕር ዳር ከተማ ላይ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናግረዋል። ከተማዋ ላይ የተጀመሩ የኮሪደር ልማት ስራዎች የከተማ ውበት የበለጠ ተገልጦ እንዲታይ ያደረጉ መሆናቸውን የተናገሩት ሚኒስትሩ ከተማዋ ሰላማዊና በልማት ጎዳና ላይ ያለች ሲሉ ገልጸዋታል። ባሕር ዳር ድምጿን አጥፍታ በከፍተኛ የልማት እንቅስቃሴ ውስጥ ያለች ከተማ መሆኗን ለማየት ችለናል። ልማት ብቻ ሳይሆን ጣና የምናውቀው የበለጠ ውበቱ እንዲገለጥ የሚያስችሉ ሰባት ኮሪደሮች ተከፍተዋል። አሁን ያለነው በአንዱ የተከፈተ ኮሪደር ነው። ሶዛት ከተማው ፊት ለፊት ጣናን ፌስ የሚያደርግበት የሚያይበት እድል ተፈጥሯል። ይሄ ደግሞ አጠቃላይ የከተማውን የአየር ሁኔታ ተጨማሪ ቬንቲሌሽን ይሰጠዋል። ኮሪደር ልማቱ መንገዶቹን ተዘዋውረን ስናይ በጣም ውብ ሆነው ተሰርተዋል። ሰላማዊ የሆነ እንቅስቃሴ አይተናል። ስለዚህ ከየትም ዓለም ያሉ ኢትዮጵያዊ ተወላጆች ባሕር ዳር የሚያውቁ መልሰው መጥተው እንዲያዋት በዚሁ አጋጣሚ ጥሪ እናደርጋለን። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ባሕር ዳር እያደገችና ስማርት ሲቲ ኢኒሼቲቭን በመተግበር ላይ ያለች ከተማ ስለመሆኗ ተናግረዋል። ስማርት ሲቲ ኮንሴፕት ላይ የምናያቸው ነገሮች ስማርት የሆነ ዎተር ማኔጅመንት አለ፣ የውሃ ማኔጅመንት ስማርት ዌስት ማኔጅመንት አለ፣ ስማርት ላይትኒንግ አለ፣ ስማርት ፍሰት የመንገደኞች ፍሰት አለ። እነዚህ ስማርት ስማርት ሲቲ ሊኖሩ የሚገቡ ነገሮች ናቸው። ከዚህ ጋር ተያይዞ ባህር ዳር ከተማ ላይ ያየናቸው በጣም የሚያማምሩ መንገዶች፣ ሰፋፊ መንገዶች አሉ። እነዚህ ስማርት ሲቲ ሊያሟላቸው ከሚገቡ ነገሮች የተወሰኑትን አሟልተዋል እና በሰፊው እየተሰራ ነው። ባሕር ዳር ላይ ለመስራትና ኢንቨስት ለማድረግ ምቹ ሁኔታ ተፈጥሯል። ጊዜው አሁን ነው ያሉት ደግሞ በኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ዮዳያርያ ስላሴ ናቸው። ከተማዋ በጣም ዝግጁ ናቸው። ወጣቶች ዝግጁ ናቸው። ስራ ለመስራት ዝግጁ ናቸው። መንግስት ኢንቨስተሮችን፣ የትኛውንም አይነት ባለሀብት ለማሰራት ለማንቀሳቀስ ዝግጁ ነው ባየነው ልክ። ስለዚህ አሁን ጥሩ ጊዜ ነው። በደንብ የማደጊያ ጊዜዋ ላይ ነች። ሰላሙም ያው እንደምታየው ነው። ሰው አንድ ትንሽ ነገር ሚሊዮን ህዝብን ያሸብራል ሁሉ ሰላም የሁሉ በሰላም ወጥቶ የሚገባ ህዝብ ግን ዜና ሆኖ አይቀርብም። ዜና የሚቀርበው ትንሿ ነገር ነች። ለአመት የምትወራው ማለት። የትም ዱባይ ብትሄድ ከምትወስደው አየር የተሻለ አየር እዚህ ነው ያለው በጣም ውበት አለው አካባቢው። በአማራ ክልል በስምንቱም ሬጂዮፖሊታን ከተሞች የኮሪደር ልማት ስራ መጀመሩን በምክትል እርሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና ከተሞችና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ተናግረዋል። የኮሪደር ልማት ስራው የስራ ባህላችን የቀየረና ጸጋዎቻችን በአግባቡ እንድንጠቀም እድል የፈጠረ መሆኑንም ነው የገለጹት። በሁሉም ሲታይ እንግዲህ ይሄ የኮሪደር ልማት አንደኛው የስራ ባህላችንን እየቀየረልን ነው ያለው። በዝግ በሚሆንበት ቀን ስራዎች እየተሰሩ ነው ያሉት። ማታ ስራ እየተሰራ ነው ያለው። ስለዚህ ከሁሉ በላይ የኮሪደር ልማት ይዞልን የመጣው ሀብት ይዞልን የመጣው ጸጋ በጣም ከፍተኛ ነው። ጸጋዎቻችን እንድንጠቀም አድርጎናል። ጣናን በአግባቡ እንድናየው ጣናን በአግባቡ እንድንጠቀምበት ያስቻለን የኮሊደር ልማት ኢኒሽየቲቭ ነውና፣ ይሄ ኮሊደር ልማት ኢኒሽየቲቭ በዚህ ዘመን የመጣ ልዩ በተለይም ለክልላችን ከተሞች ልዩ ስጦታ ነው ማለት ይቻላል። ባሕር ዳር ከተማን የቱሪስት መዳረሻ ከተማ ለማድረግ እየተሰሩ ያሉ ቅንጅታዊ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል የስራ ኃላፊዎቹ።